ቀጭን ፍቅር ባለፈው ሳምንት ተዘ ተዘኛ። አሁን ያጣሴ ብርቱካን ገዝቶ ለመምጣት ይህን ያህል መቆየት ነበረ? ወይኔ፣ የገድሉ አዳማ ጠቀኝ፣ ተጠቃቁ እንዴት ጣፋጭ እጅሽን ከእጁ ላይ አንስተሽ ውለቅ በይ ተነሽ ተነሽ በቀኝ ጣፋጭ ተሽሎኛል አልተሻለ ውሸትህ ነው አልተሻለ የጣሰው ጩኸት ምናምን ምናምን ረብሽ ሆነ አደለ በጣስ የሞት በጣሰው ጩኸት ምናምን ምናምን እኔን ምናምን ጅላጅል ቢጤ ነኝ ጅላጅል ኧረ በስንት ጣዕሙ ደግሞ ጅላጅልነትን በምን ቀምሰው ነው በስንት ጣዕሙ የምትለው? አዳም አሁንስ፣ መደፋፈሩ፣ መናናቁ፣ መነቋቆሩ ወዘተ በዛ ገድሉ። ፍቅረኛዬ ከነጠቀኝ በኋላ የምናገረውን አላውቅም። ይቅርታ አድርግልኝ። በጣሴ ሞት ስማጣ ሰው፣ አንተ እኔን ፊት ለፊት መዝለፍ ጀመርክ። እኔን ርዕሰ መምህር አዳምን አራሴ ገርም። አዳም ገድሎ ያለ እውነት ነው አይደለም አይደለም። ለፖሊስ ማስረጃውን ሰጥቻለሁ። ያንን ጉዳይ ጨርሰው ከዛሬ እንዳያልፍ የሚል መልእክት ለነፍሰ ገዳው ስትልክ ነበር። ዛሬስ፣ ክፍል ሰላሳ ሶስት መደመጡን ይቀጥላል። ደራሲ ተስፋይሽ መልስ። ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው ሄለን በድሉና፣ ሜሮን ጌትነት። ቀጭን ፍቅር። ጣሴ ይሙት አሪፍ ቁርስ አይደል፣ እንዲህ አዳም። ጣፋጭ እኮ ጸባህም፣ እንደ ምግቧ ቢያምር ጥሩ ነበር። አይደል፣ እንዲህ አዳም። ወሬ አልፈልግም። ማሰብ የምፈልገው ቢሮ ገብቼ ስለምሠራው ሥራ ብቻ ነው። በውድ ምድር ኦሎርድ ቤት አተርፍም። እንደ አዳም ቤቴ በነገር የተሞላ ነዋ። ቤቴ ገድሉ በተባለ አደገኛ መርዝ ተበክሏላ። ቤቴ ቤት አልሆነኝማ። ቤቴ ገድሉ በተባለ አደገኛ መርዝ ተበክሏል። ጣሴ ይሙት፣ ኮሬክት። ኦሎርድ ምን አልክ ጣሴ? ማለት ቁርሱ ቁርሱ ቁርሱ ማለት ቲማቲም ስልሱ። አሪፍ አይደለም ጣሴ፣ ጸባይ አልጨበጥ ብሎኛል። ለምን በሳምሶን አይት አትይዘውም? በጣሴ ሞት ሰዓት የምታስቀኝ ሚስት አገባውኝ ያለ ሰውዬው ማን ይሁን እባክህ። እንዲህ ያለው ያው ነዋ፣ ግራ የገባው ማወራ ነዋ። ጣሰው አይባልም እማወራ አይባልም ለሴት ነው እማወራ የሚባለው። ግራ የገባው አባወራ ነው የሚባለው። በጣሴ ሞትን እኔስ ምን ያልኩ? ግራ የገባው አባወራ እኮ ነው ያልኩት። አይደለም እንደ ገርሉ እንደዛ ነው ያልኩ። ጠንብዘ ስትወላገድ በጠርሙስ የተፈነከትከው በደንብ ተሻለ ባክ። ስለዚህ ጉዳይ ማናወራ አይሻልም። ጊዜውን ጠብቆ ሁሉን ነገር ይፋ ይወጣል። ያኔ ሕግ ፊት እንሟገታታለን። በጣሴ ሞት ልትካሰሱ አዎ፣ መረጃው እጄ ላይ ነው ያለው። የቱ ጠላቴ እንዳጠቃኝ የሚያሳይ መረጃ በእጄ ላይ ነው ያለው። ይህ ተራ ተርታ መደዴ ውዳቂ ውሃ የማይቋጥር ወዘተ ውንጀላ ነው። እሱም በጊዜው ብንሄው አይሻልም፣ ርዕሰ መምህራችን። ወይ ያለሽ። አሁንም ግን መጠንበዝን ካላቆምኩ፣ ወይ መጠጡ ያጠፋሃል፣ ወይ ሰክረስ ትንበዛበዝ፣ አንዱ በደም ፍላት ይገላግላል። አዳም፣ አፍረን ስጋ በጣሴ ሞት ቁርሱ ጣፋጭ አደለም፣ እንዴ ጎበዝ። አዳም አፍህን ዝጋ፣ ለጉም፣ ምላስን አደብ አስገዛ ወዘተ። እኔን ጣሴ ከአዳም ጋር በአንድ ጠረጴዛ ላይ ገበታ ስለቀረብኩ ብቻ ጥቃቴን የረሳው እንዳይመስለው ነገሩ። እሺ፣ ሰምታል አደል አዳም? ምን ገድሉ እንዳለ በአንድ ጠረጴዛ ገበታ ላይ አንተ ወናፍ ዝም በል፣ አፍን ለጉም። በጣሴ ሞት እኔም እኮ እናንተ ላይ ብዙ ቅሬታ እያለኝ ነው አብሬያችሁ የምኖረው። አሁን አትስደቡኝ ተውኝ እንጂ እንዴ። ጣሴ ዝምታ ያስጠቃል እንዴ? ለካ፣ አዎ ጣፋጭን የተነጠቅኩት ዝም በማለት ያደል? ማን አባቱ ነው የነጠቀ? አታውቀውም። እዚሁ አብሮኝ የሚኖር ገርሉ የሚባል ጉር ነው። ጣሴ እባክህ ተጫወት ዝም አትበል ተጫወት። እሺ፣ በጣሴ ሞት ይጫወታለሁ መጫወቻ ከመሆን መጫወት ይሻላል። ድንቅ አባባል፣ ምጡቅ፣ ርቱዕ፣ ምሉእ ወዘተ የሆነ ንግግር። መጫወቻ ከመሆን መጫወት ይሻላል። እጅግ ተምሳሌታዊ ረቂቅ፣ እምቅ አባባል ወዘተ። በጣሴሞት አዳም ደግሞ በአንድ ጊዜ በአድናቆትህ ሰማይ ታደርሰኛለህ በልሲልህ ደግሞ ታች አመድ ላይ ትለውሰኛለን። አረ ጣሰው አረ ጣሰው፣ ቋንቋ ተቀይሯል። ሰማይንና አመድን አድናቆትንና ዘለፋን የገለጽክበት መንገድ እጅግ ቅንያዊ ነው። ምን አይነቱ አዝግ ነው! ባካችሁ፣ ምን አለበት ግን የጣፋጭ ጸባይ እንደ ምግቧ ጣፋጭ ቢሆን ብላችሁ አስባችሁ አታውቁም? ጣሰው አሁን ደግሞ በአንዴ አመድ ላይ ተገኘ። ጣሴ ይሙት፣ አመዱ ይሻለኛል። የለመድኩት አመድ ይሻለኛል። አይዞ አይዞ ጣሴ፣ ሰው አመድ ላይ ቢጥልህ ቢፈነክትህ ምንም አያመጣም። ሳትጎዳ ትነሳለህ። ጣሴ ይሙ ታውቀዋለሁ። ራሱን አመድ ላይ የጣለውን ሰው ብትጎትተው ቢጎትትህ ብትገፋው ወዘተህ አይነሳም። ገባህ ጣሴ፣ በአዳም ቋንቋ ተቀይሯል። አመድና የገርሉን ጸባ የገለጽክ በመንገድ ጣሴ ይሙት እኔ ነው እንዴ? አእምሮ ላይ የተቀመጠ ምናምን ምናምን ነው ያልከው። በጣሴ ሞት እንደ ጣፋጭ እኮ ምናምን ምናምን አልክ ገርሉ። ይህን ያክል ንግግሯ ሳይቀር ውስጥ ሰርጿል ማለት ነው አይደል? ወይ ዛሬ ወይ ዛሬ ስርጸት ውስጥ ሰርጿል፣ ውስጥ ቁስ አካል ሆኗል። ወዘተ በእውነት ጣሴ፣ እያየሁበት ያለሁት ለውጥ በጣም በጣም አበረታች ነው። ዋው ቴንክዩ ገርሉ። መልስልኛ ጣሰው፣ ከአዳም ጋር ተባብረ እያጠቃኝ እንደሆነ ማመን አልፈልግም። ጣሴ ሞት ትሆኝ፣ እባክህ ትሆኝ። ገርሉ፣ በቃ ጣሴ ቢሮ ነኝ፣ ከፈለከኝ እንደውልልኝ። ሎርድ ኦሎርድ፣ ከመቼ ወዲህ ነው እባካችሁ፣ ከመቼ ወዲህ ነው የሁሉ ፍቅር እንዴ ከድሮ ጀምሮ፣ ከድሮ አይደለም እንዴ ጣሴ? አዎ ከድሮ ጀምሮ ነው። አሃ ገባኝ፣ ገባኝ፣ ገባኝ። ግን ጣሰው አንተም በሌላ መንገድ መረዳት አልችልም። በእውነት በምን መንገድ? በቀለበት መንገድ ጣስዬ። እንደ ገድሎ አይነት ኳኳቷም ሰው ቢንኳኳ ቢንኳኳ ቢንኳኳ ትርፉ በጠርሙስ ተፈንክቶ ተጠቅሎ መተኛት ነው። አይዞ እሰይ እንኳን እንኳን እንኳን ጣሴ ጣፋጭ እጅና እግሩን ባታሻሽለት ኖሮ እኮ ገና ድሮ ክልትቡ ብሎ ሞቶ ነበር። ጣሴ ይሙት ልክ ብለሃል። ጣሴ አይዞ ከሃዲ ስራው በየደረሰበት ወዳጆቹን ማስቀየም፣ ማሳዘን፣ ማስለቀስ ወዘተ ነው። አዳም በእኔና በወንድሜ ጣሴ መሀል ጣልቃ እንድትገባብኝ አልፈልግም። በእውነት ው ጣሴ! ወይ ጣሴ ወይ ወይ! እባክህን መርዘኛ ትቀሞሽ ክህደት አመል መሆኑበት ነው። ይቅር በለው ነው። አውቃለሁ፣ ጣሴ ይሙት አውቃለሁ። ምን አልክ? ምን አልክ? ጣሴ እኔን ከአዳም ጋር ሆነ አጠቃኝ። እኔ እኔን ወንድምን እኔ መድረሻ ቢሱን ምቀን ነው እንጂ ለተንኮልማ አንሰንፍም ምን አልከኝ አዳም ሄጃለሁ ማለት ነው እኔን ቆይ እሺ በቃ ይቅርታ ለምኑ ነው ይቅርታው ቶ ያምባ ያልቅስ ይንሰቅሰቅ ወዘተ አዳም ከጓደኛ ከወንድሜ ከጣሴ ጋር አጋጨኝ አይደል? አዎ፣ ከአንተ በተማርኩት መሰረት ጣሴዬ፣ በልቻው። ከፈለከኝ እንደውልልኝ፣ እዚያው ነኝ። እሱማ ከመሄድ በፊት ፈልግ ነበር። አዳም እሺ፣ ምንድን ነው ጥቶ ጥቶ? በቃ ይቅር ይቅር። እንዴ ለምን ጠይቀኝ፣ ደስ ያለህን አንተ እኮ ትልቅ ሰው ነህ። በቃ መቶ ብር አበድረኝ ለደሞዝም ይመለስ። አይ ያንተ ደግሞ የወንክ የማትረባ ነገር ነህ። ተመልሰህ እዛው አመድ ላይ ትሆናለህ። ወለጣሲ በጣፋጭ እኔን ጠረጠርክኝ? ጣሴ እያናገርኩ እኮ ይቅርታ፣ ሆት ኒውስ እያየሁ ነው። ትኩስ ዜና፣ ሆሎርድ ሎርድ፣ ትኩስ ዜና። ጆሮውን እንዳይመልጥ እባክህ። እውነትህን ነው፣ በኋላ ማን ያስታምመኛል? አንተስ ጣፋጭ፣ አሻሽታ አሻሽታ አሻሽታ ታቃናሃለች ጣሴ እውነት ግን በጣፋጭ ጠረጠርከኝ ጣሴ ይሙት ሎርድ ኦሎርድ እኔን ስላስታመመችኝ ብቻ ጣፋጭን ጠረጠርካት አዎ አዎ ቶቶቶ ጣሴ ተው እንደዛ በጠርሙስ ሰፈንግቼ አልጋ አልጋሲዝ ብታስታመመኝ ምናወራለበት እስቲ ተው ቶቶ እስቲ ትወይም በጣሴ ሞት ጣፋጭ እኮ የእኔ ቴስቴ እንዳልሆነች ገና ድሮ ነግሬያለሁ ጣሶ አንተ ማ ጣፋጭን ትወዳታለህ? የአንተ መሆኗን ሳላውቅ በፊት፣ አዎ ጣሴ ይሙት፣ ቴስቴ ግን አይደለችም። ኧረ እባክህ ኧረ እባክህ ተው ጣሴ ተው፣ ጣፋጭን በጭራሽ ላስባት የምችል ሴት አይደለችም። እባክህ አስዌር እጅን አምጣ እንካ፣ እባክህ ይኸው እንካ። ኤዲያ እጅ የደበደቡ መማል ብሎ አማርኛ። በጣሴ ሞት አሁን ግን ገድሉ ጣፋጭን በጭራሽ አታስባትም። ኧረ እባክህ እመነኝ፣ እመነኝ ጣሴ፣ ኧረ እባክህ እመነኝ። አምናሃለሁ፣ አምናሃለሁ ፍቅረኛ ናት ማለቴ፣ በሚስጠር ጣሰው፣ እንደዚህ አትበልኝ እባክህ። ማለቴ እቀየምሃል ነው ተቀየመኛ። ጣሴ ይሙት ተቀየመኝ እጅን እያሻሸች እግርን እያሻሸች ለረጅም ሰዓት ብቻችሁን አብራችሁ ስትቆዩ እንዴ! እስቲ ይኸው እስቲ እንዴ! ኧረ እባክህ እጅና እግሬን አላሻሸችኝም ጣሰው። እንዴ! በጣሴ ሞት በአይኔ አይቻችኋለሁ። ትክደኛለህ እንዴ? አሁንም ቢሆን እጅና እግሬን አላሸችኝም አሉ። ለዚያውም ሮማንቲክ በሆነ መንገድ ነዋ። ጣሴ ከኔ ጋር ለመጣላ ሰበብ እየፈለግህ ከነበረ ንገረኝ፣ በግልጽ ንገረኝ። ደግሞ ጣፋጭ እኮ ቆንጆ አደለች። ጣሴዬ ሙት የሆነ አሮጌ የላፕቶፕ ቦርሳ ነው የምትመስለው። ሎርድ ሎርድ፣ ጣሴ አንተ ጣፋጭን ትወዳታለህ፣ ይህንን በደንብ አውቃለሁ። ጣሴ ሞት፣ ቺ ጣፋጭ የምትባለው አንተ አይኔ እያየ እጅህ እንዴት ያምራል እያለች ወርማፕ ስታደርግ የነበረችዋ ናት። ጣፋጭ፣ እደግመዋለሁ፣ እደጋግመዋለሁ ጣፋጭ ወርማፕ አላደረገችኝ። በጣሴ ሞት ተሳስቼ ነው አሻሽታሃለች ለማለት ፈልጌ። ረባ ከጣሴ ረባ ከረተው ጣፋጭ አስታመመችኝ እንጂ አላሻሸች። በጣሴ ሞት ማስታመም እንደዚህ ከሆነ ማሻሸት እንዴት ሊሆን ነው? ቆይ ሰው እጅ ለእጅ ገላ ለገላ ስለ ተነካካ ብቻ ሊፋቀር ይችላል እንዴ? አይችልም እኮ አታስቀይስ። በጣሴ ሞት ጣፋጭና አንተ ስለተፋቀራችሁ እየደባበሰችህ አስታመመች። እንኳ እንኳ በቃ ማለት በቃ አመንክ? በጣሴ ሞት አዎ፣ ወርማፕ አረገችኝ አሻሸችኝ። እሰይ ደስ ይላል። ጣሴ ይሙት ጣፋጭ ያንተ ሚስት እንድትሆን እመኝ ነበር። ተሳክ ኦሎርድ ኦሎ ጣሰው በጣም እንዳላዝንበች። ለምን? በጣሴ ሞት ለምን? ይህና የጣፋጭ ፍቅር ሊያስደስት እንጂ ሊያሳዝን አይገባም እኮ ደስ ብሎኛል እንጂ በጣም ደስ ብሎኛል፣ ደስ ብሎኛል እንጂ በጣም ደስ ብሎኛል። ጣፋጭ እህታችን ከአንተ ከወንድማችን ጋር ስለተፋቀረች ደስ ብሎኛል፣ ከልብ ነው። ጣሴ ጣሴ ይሙት ጣሴ ይሙት ውስጥ ሲከስል በአይኖች መስኮት ይታዩኛል። ምን አንተና ጣፋጭ ስለተፋቀራችሁ አዎ፣ አዎ። ጣፋጭ እኮ እኔን ለመያዝ ለፍታ ለፍታ፣ ቴስቲ አይደለሽም ስላልኳት ነው ለአንተ የሞተችለን ጣፋጭዬ ይህን ፍቅር ይኔ፣ ኦፕሬቲቭ ወይኔ ወይኔ በጣሴ ሙት። ምን ነው ደስ ይላል፣ ፍቅራችሁ ደስ ይላል። ቆይ ጣሴ፣ አንዳንዴ ሞኝ ነኝ ልበል፣ አንዳንዴ አይደለም ሁሌ ሁሌም ጅል ነኝ አውቀ ነው። ታውቃለህ ብዙ ጊዜ በጣፋጭ ትጠረጥረኛለች፣ ብዙ ጊዜ ደግሞ እንደማልፈልጋት ደጋግሜ ነግር ያለሁ ጣሴ ይሙት። ከዚህ በኋላ ግን አላምንም፣ ስታሻሽህ እያለው። አልኩህ እኮ ጣፋጭ ዛሬ ከቤታችን የጠፋችው አንተ በእኔ ስለ ጠረጠርካት አዝና እንደሆነ ታውቃለህ አይደል? እባክህ አትጫውትብኝ። ጣፋጭና አንተማ የሆነ የተደበቀ ታሪክ አላችሁ። የሆነ ወረጣሴ ማንኝ። እባክህ ጣፋጭን ዝም ብለህ በእኔ ያጠርጥራት ይልቅ አንዱ ካፍ ላይ እንዳይነጥቃት ማን አባቱ ነው ማንቀት ነው በቅድሚያ የጥርጣሬ አይንን ከእኔ ላይ አንሳሽ። ጣሴ ይሙት ከዚህ በኋላማ ላምንህ አልችልም። በዚህ አይነትማ ጣፋጭን ብታገባት አንተ ታብዳለህ። ጣሴ ይሙት አሁ እኔ ወጣ ባልኩ ቁጥር ኦ ሎርድ እያልክ በጓሮ በኩል መግባትህ ስለማይቀር አብዳል። አረ ቆይ ቆይ ቆይ፣ የምትከራዩት ቤት የጓሮ በር አለው እንዴ? ባይኖሮም እሷ ራሷ ታሰራላለች። ምክንያቱ አሻሽታለች። ይልቅ ጣሴ አንድ ነገር ብቻ ቃል ግባልኝ እንጂ እኔ ጣፋጭን አስክሬ እጅ ላይ ቁጭ አረግልል ጣሴ ይሙ ደስ ይለኛል። ጥሩ ከዛሬ ጀምሮ የጣፋጭን ጉዳይ ለቤተ ሺ እንዴት እንደምትወድና አውቃ እየሰለለች እንደሆነ ነግራኛለች። ራሱ ውሸት አሴ የሙት ውሸት ሎ እባክህ እባክህ፣ ጣሴ እመነኝ እመነኝ፣ እንጂ እውነት ግርሉ ጣፋጭ ምንም አላደረከትም ጓደኛዬ፣ ጣሴ ፍቅራችንን ስል እመነኝ፣ ስል አሎ ወየ ጣፋጭ ማንን? እኔም እንደዚያው ጣፋጭ፣ ጣሴ በጣሴ ሞት ጣፋጭ ምን እንዳለችኝ ይታውቃል? ሎርድ ምን አለች? ገና ሀሎ እንዳልኳት ጣሴ፣ ዝም ብለህ ስማኝ በግሉ አጠርጥረኝ። የማፈቅረው አንተን ነው። ቻው ብላኝ፣ እርፍ። አመንገኝ አይደል ጣሴ? አመንገኝ፣ ጣፋጭ እንደምትወድ ተረዳ አይደል? አዎ አዎ አዎ። መማለቴ እኔ እንጃ። ግን ይልቅ አዳምጠኝ የአዳም እንዳይነጥቅ እሱን፣ ተጠንቀቁሽ። እንዴት በሳምሪ ላይ ጣፋጭ ከሳምሪ ጋርማ ለመለያየት እኮ ተስማሙ እንዴ? ያልሰማ እ ለመለያየት ቢስማሙስ እንዴት የሳምሪን ጓደኛ ጣፋጭን ሊያስብ ይችላል? አይ ጣሴሙ ተሳስታል። ኧረ ሰውዬው እኮ አይመሬው አዳም እኮ ነው። እሺ እሱም ተውና፣ ቆይ ቅድም አልግባልኝ እንጂ ጣፋጭን አስክሬ እጅ ላይ ያልከው ምንድን ነው? በጣም ጥሩ ቃል ምትገባልኝ ከጣፋጭ ጋር ከጀመርክ በኋላ እንደማትዋት ጣሴት፣ ምንድን ነው የምጀምረው? ማስስፖርት ምናግተዋል የድሮ ጣሴ አይደለም እኮ ው። በአንተና በጣፋጭ ተናድጄ ነዋ። ጭራሽ ወደ ኋላ ጣሴሽሽ። ቀጥል። በጣሴ ሞት አንተ ብቻ ከጣፋጭ ጋር ፍቅር ጀምረ እንደ ልማደ አፍንጫ ሽላሽ ላለማለት ቃል ግባልኝ እንጂ ሁሉንም ነገር እኔ ጨርስልል። ጣፋጭ እንዴት አፍንጫ ሽላሽ ይምላት? ጣፋጭ እኮ እዴ ጣፋጭ እኮ አሮጌ ላፕቶፕ ቦርሳ ናት። ማናባቱ ነው እንደዚህ ያለው በጣሴ ሞት አባቱ እሱን ወደኛ በለው። ያንተስ እንዳወዳው ገብስ ነው የሚያሳዝነኝ። ሳምሪ ጽንስ ለማቋረጥ ብላ ሪስ ውስጥ ነው ያለችው። ምን እዲ አዲስ ኢንፎ። ለሳምሪ ከአዳም የቋጠረችውን ጽንስ ልታቋረጥ ላ ቀኑ አልፏል ለሕይወትሽ ያሰጋሻል ቢሏት በጣሴ ሞት እሺ፣ በሞትም ልሙት ብላ ከሐኪም ቤት አልወጣም ብላለች፣ የሚል ወሬ ሰማሁ። ማ ማነገረ? ጣፋጭ ያለችው እኮ አብራት ነው እዛው። መጣሁ መጣሁ፣ ጎርዱ የሆነ ቦታ ደርሼ መጣሁ። ቆቆቆ የ- የምትሄደው ልቴ ነው ጣሴ ይሙት። ይሄንን ሰምቼማ ዝም አልልም። እንደ ለአዳም ማሳወቅ አለብኝ። ወንዴ በኋላ ወንጀል ከተፈጸመ በኋላ ፖሊስ ቢጠይቀኝስ? ምንድን ነው የምትነግረኝ? የሆንክ ቁጭ በሉ በል ሻውን ነገረኝ። እኔ ጣሴ ነኝ። ቁጭ በሉ እሺ፣ እሺ ይሁን ነኝ እሻው። ለምን እንደፈለከኝ አጠር መጠን ቀልበጭ አድርገ አስረዳኝ። ማለት ምን ምን መሰለህ ጣሰው። አረፍተ ነገር ማለት ተብሎ አይጀመርም። ማለት አላልኩም። ማለት ምን መሰለህ ነው ያልኩት። ወደዋ ይስቁ አለ። በጣሴ ሞት እነማን ናቸው ያሉት? ባገኛቸው ሸልማቸው ነበር። በልበል አሁን ጊዜ የለኝም። የምታወራውን አውራና ውልቅ በል። ወደዋይ ስቋሉ እኔን ከቢሮ ውልቅ በል አልከኝ ጣሰው። ስብሰባ ልሄድ ነው። ፍጠን። የት ነው ስብሰባው? እሱ አያገባህም። አይ ከሳምራዊት ጋር ከሆነ እግረ መንገድን ለእሷም የምታደርስልኝ መልእክት ስላለኝ ነው። ጥቂት ደቂቃ ብቻ ነው ያለኝ። ጥዬ ብሄድ እንዳታዝነብኝ። በቃ ጉዳዩን አፈንዳው ነው የምትለኝ። በጣሴ ሞት ምንድነው የምን ጉዳይ ነው የሚፈነዳው እኮ አታፈንዳው ካልከኝ ነገሩን በዝርዝር ላስረዳ። መቼም ነገር ከስሩ ድራፍትን ከጥሩ ይባላል አይባልም? ነገርን ከስሩ ድራፍትን ከጥሩ አይባልም፣ የሚባለው ነገርን ከስሩ ውሃን ከጥሩ ያው ያው እኮ ነው ያው ነው። ምን ያው አይደለማ፣ ተረት ልክ አይደለማ። ልክ እንዳንተ የተዘበራረቀ ተረት ነዋ፣ ስህተት ነዋ። እሺ ሳያት የምታስቀ የሚስት አገባው ይባላል ይባላል አይባልም? ባክ ይባላል አሳምሮ ይባላል። በእርግጥም ይባላል። ሰዓት የምታስቀኝ ሚስት አገባ። አሁን ያለው ሰውዬ እኮ የነገር ፍም እንደ እኔ አንጀቱ ላይ ቁጭ ያለበት ነው። እኔ አንጀት ላይ ደግሞ ፍም አይደለም እኮ የተቀመጠው። በጣሴ ሞት አንጀቴ ራሱ በነገር እንደ ኤርታሌ እሳት ሆኗል። እንደ ኤርታሌ ተው እባክህ ባባት፣ አልቶ በሚስት በጣሴ ሞት። ስማ ለማሾፍ ነው እንደ ኔ ርዕሰ መምህር አዳም ቢሮ ድረስ የመጣው ለአንተ ብዬ እኮ ነው አዳም። እስቲ ተረጋጋ። በጣሴ ሞት አንተ ለእኔ ለርዕሰ መምህር አዳም ብለህ አንተ ጣሰው ለእኔ ደፋር። አዎ ጣሴ ይሙት ያለኸው ችግር ውስጥ ነው እኮ እኔ። አዳም እኔ ርዕሰ መምህር አዳም እኔ የሊትሬቸር ትምህርቴን ሶስት ነጥብ ሁለት አጠናቅቄ የተመረቅኩት አዳም፣ ችግር ላይ ነኝ። ምንድን ነው እንዳፈረሰ፣ መልእክሴ ቋንቋ ማብዛት እኮ እኔ እንዳፈረሰ፣ ቄስ ነገር አበዛው። ጥሩ ነዋ ሳያት የምታስቀ ሚስት አገባው፣ ማለት ይህን ነው። በል ጊዜ የለኝም ማውራውን። አዳም ጠኝና፣ ውልቅ ልበልልህ። ያለኸው አደጋ ውስጥ ነው ብለህ ነገርከኝ አይደለም እንዴ? መሄድ ትችላለህ። እስቲ ተረጋጋ። በጣሴ ሞት ቢያንስ ስላደጋው ምንነት አድምጠኝ እንጂ። የምትለውን ሁሉ ከማለትህ በፊት አውቀዋለሁ። ጣሴ ይሙት፣ ብታምንም ባታምንም፣ ወደድክም ጠላህም መጥፎ ችግር ተጋርጦብሃል። እኔ ርዕሰ መምህር አዳም እንደ በረዶ የነጣው ነኝ፣ ምንም ችግር የማይጋረጥብኝ በለው። በጣሴ ሞት ብሶብሃል። እባክህ የላከ ገድሉ ነው። በየመሸታ ቤቱ ሲዞር አምሽቶ በስካር ተጣልቶ ተጠያቂ እኔን አደረገኛል። በጣሴ ሞት እኔ በእውነታችሁ ጉዳይ አያገባኝም። ተወኝ፣ እኔ ችግር የለብኝም። እጅግ በጣሴ ሞት እንደ በረዶ የነጣው ነኝ አልከኝ እኮ አዳም። ቆይ ቢሮ የመጣኸው ምን ፈልገ ነው እንዴ? ይቅርታ ለካ እኔን ከግባሁበት ችግር ለማውጣት ነው አመጣጥ። ጣሴ ይሙት ምንድን ነው አጉል ሰው መናቅ? የተናቅ ከመሰለህ ይቅርታ፣ በቃ ከፈለክ ክበድ። ሳምሪ ከአንተ የተሸከመችውን ጽንስ መውለድ አልፈለገችም። ምን አልክ? መቼ ነው ደግሞ ሳምሪ ለእኔ ያረገዘችው? ቀኑን እንግዲህ ከእኔ ይልቅ አንተ ታውቋል። ምናልባት ሳምሪ የእኔ ማር ፍቅርሽ ልቤን እንዴት እንደሚያሞቀው ብታውቂ ያልካት ቀን ሊሆን ይችላል። እየቀለድኩ እያሸሞርኩ እየተንበዛበዝኩ ወዘተ ነው እንዳትለኝ ብቻ። ጣሴ ይሙት እጅግ ከታማኝ ዌብሳይት የተገኘ ኢንፎ ነው። ግን ታውቃለህ፣ ያልከኝን እንደ በረዶ የነጣው ነኝ ያልከኝን። ምን አባ ነው የምታወራው አንተ? ከየት ነው እንዲ አይነት አዳም? በጣሴ ሞት እኔ ምንም አላውቅም። እንደ እኔ ማን እንዳረገዘች፣ ማን እንደጸነሰች፣ ለመውለድ ሐኪም ቤት እንደሄደች አላውቅም። ምንድን ነው እንደዚህ ቅብጥርጥር የሚያድርግ የሆንክ ቀባጣሪ ዘክዛካ ሽርክት ወዘተነህ? መቼም በጣሴ መጣሴ ሞት ሆኝ እኔ የማውቀው ነገር የለም። ለምን ነገርከኝ ብለህ አትስደበኝ እንዴ። ምንድን ነው የምትነግረኝ? ምንም በቃ ትሆኝ አታስጨንቀኝ እንዴ። አዳም ጣሴ ይሙት እኔ ስለ ፅንስ ጉዳይ ምንም አልሰማውም፣ ምንም አልደበኩም። ምን ነው ፅንስ ፅንስ ወዘተህ አልክ? ጣሴ ይሙት አንተ ራስና እንዴ እኔ ደግሞ ስለ ፅንስ የት ሆነህ አወራሁልህ? እኔ ጣሴ ይሙት፣ አውርተኸኛል። መቼ? የት? እንዴ ሳምሪ ሳትቋጥር አልቀረች አላልከኝም? በጣሴ ይሙት አልወጣኝማ፣ አላልኩህማ፣ ትንፍሽ አላልኩህማ። በቃ መስሎኝ ነዋ። ጣሴ ይሙት ምንም አልሰማሁም። ነገር ሸተተኝ። ቢሸት ይሻላል። እንዴት ይጭ እኔ ምን አጨናነቀኝ? ሳምራዊት ልታቋርጥ ሄዳ አድጎ አልተመለሽ ቢሏት እምቢ ብላ ልታሰራ ነው። ልታቋርጥ ሄዳ፣ ምንድን ነው የምታቋርጠው? በጣሴ ሞት፣ መንገድ ወይም ትምህርቱ አለ በለ እንዴ ሳምሪ አላረገዘችማ፣ አልጸነሰችማ፣ አልጠነሰሰችማ። ለማንኛውም ኃላፊነቴን ተወጥቻለሁ። ግን ይቺ ልጅ ቀኑ የገፋ ጽንስ በልክ የሆነ ነገር ለማድረግ አስባ የሆነ ነገር ብትሆን የለሁበትም። ጣሳ አታስብ። እኔና ሳምሪ ከጋብቻ በፊት የግብረ ስጋ ግንኙነት ላለማድረግ ተስማምተናል። መቼም በአየር አታረግስ። አየር በላ ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋ ይሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 34፣ ሳምንት ይቀጥላል።